ብዙ አመት ብንኖርም እኛ አልተጣጣምንም። አንድ ላይ ነን እንጂ አብረን አይደለንም። ራስሽን በመውደድ አሳዝነሽኛል። ለእኔ ግድ አይሰጥሽ። በጣም ጎርተሽኛል። ደህና ሁኚ መችሽ ቤሄድ ይሻለኛል። ባይ ባይ ባይ ባይ አንቺ አልተቀየርሽም። ባይ ባይ ባይ ባይ ጉዳት ያልታየሽም። ሰላም፣ እንዴት ናችሁ ቤተሰቦች? ደህና ናችሁልኝ ወይ? ያው ሰሞኑን የተፈጠረው ነገር ከኛም አልፎ እናንተንም በጣም እየረበሸ እንደሆነ ብዙቻችሁ ስትደውሉልኝ፣ አንዳንድ አንድ መልእክቶችንም በውስጥ እየላካችሁልኝ እንደነበር ለማየት ያለኝና እውነት ነው። የተፈጠረው ነገር በጣም ይደብራል። እኔም እንደዚህ አይነት ነገሮች ይፈጠራሉ ብዬ አስቤ አይደለም እንደዚህ አይነት ነገር ውስጥ የገባሁት። ያው ለተረዳችሁኝ ሰዎች ነገሩን ለማስረዳት በጣም ስሞክር ነበረ። ምክንያቱም ከዚህ ልጅ ጋር ያለኝ ግንኙነት ትንሽ ጠበቅ ያለ ነው። ምክንያቱም ከልጅነት ጀምሮ አብሮ አደጌናት፣ ብዙ ነገሮችን አብረን አሳልፈናል። ይህንን ነገር ለማዶትም ለማስረዳት በጣም ደጋግሜ ሞክሬ ነበረ። በእናንተ ፊትም ብዙ ብዬ ነበረ። ግን እሷ ጭራሽ ልትረዳኝ አልቻለችም። በቃ ኤክስ የምትለውን ነገር ስለሰማች ብቻ ያቺን ጫፍ ይዛ ብዙ ብዙ ነገር ለማድረግ እየሞከረች ነው። እዚህ ደረጃ ላይም እንድንደርስ ያደረገን ነገር ቢኖር ይሄ ነገር ነው እና እኔ እንጃ፣ እኔ አሁን ላይ ምን ማለት እንደምችል አላውቅም። ምክንያቱም ብዙዎቻችሁ ሁሉንም ነገር እኔ ላይ እንትን ለማለት ነው እየሞከራችሁ ያላችሁት። እና እኔ ሴት ልጅ ናት፣ በጣም መወዳት፣ ከእሷም አልፎ ቤተሰቦቿ ጭምር ጋር በጣም ጥብቅ ግንኙነት ያለኝ ልጅ ነች። እኔ ላይ የመጣችሁ እና እችልሽ ታዲያ ምን ብዬ ነው? እኔም ብላ መታ ከቤት ገፍቼ አውጥቼ ሌላ ነገር ውስጥ ማስገባትና ትንሽ ሀሳብ የሆነብኝም እዚህ ነገር ውስጥም እንደገባ ያደረገኝ ይሄ ነገር ነው እና አሁንም እኔ ቤቴ ብታርፍ ምናምን ደስ ይለኛል። ምክንያቱም ለዛም ብዬ ነው ሚስቴ ላይ እምነት ስለነበረኝም ነው ይህንን ነገር ሳደርግ የነበረው። እንግዳዬ የእኔ እንግዳ ማለት የእሷ እንግዳ ነው ብዬ ስለማስብ ነው ይህንን ሁሉ ነገር ሳደርግ የነበረው እና ነገሮችን ለማስተካከል ለማመቻቸት ብዙ እየሞከርን ነው። ያው ቤትን ፈልገን ስላጣን ነው ድጋሚ እሷን አናግሬ እንትን ለማለት የሞከርኩት ግን የተፈጠረውን ነገር ብዙዎቻችሁ አይታችኋል። ትላንትና ደግሞ ይባስ ብሎ ጭራሽ በእቷ አስደውላ ስትዝትብኝ ነበር፣ እህትየው ማለት ነው። እኔ ሲጀመር እንደዚህ አይነት ነገር ውስጥ ቤተሰብ እራሱ ጣልቃ እንዲገባብኝ አልፈልግም። ግን እህቷ በዛ ልክ እኔ መናገሯ በጣም ነው ግራ ይገባኝ። እንደው እኔ ስልኩን ባልዘጋ ምን ያክል ልትናገር እንደነበር ብዙዎቻችሁ ያያችሁት ይመስለኛልና እኔ እንጃ እኔ ምን እያሰቡብኝ እንደሆነ ከጀርባቸው። እኔ ይህንን አጋጣሚ፣ አንዳንድ ጊዜ ሰላም የሆነን ይመስልናል፣ እንጂ አጋጣሚዎችን ተጠቅሞ የሰው ልጅ ምን እንደሚያስብ አናቅምና እኔ የሆነት ከጀርባ የሆነ ነገር ይህንን አጋጣሚ ተጠቅመው እኔ ላይ ያሰቡት ነገር ሁሉ እስካለ እስኪመስለኝ ድረስ በጣም ግራ እያጋባኝ ነውና ለማንኛውም ዛሬ ያሰብኩት ነገር ቅድም ብያችሁ ነበረ፣ የሆነ ቪዲዮ ሰርች የላችኋለ ወይም በሁለተኛው ቻናሌ። ኦፊስ ነው ያለሁት፣ እያደርኩም ያለሁት እዛ ነው ልጅቷን ማድረግ ያለብንን ነገሮች ማስተካከል ያሉብንን ነገሮች ቀን ቀን እያስተካከልን ኦፊስ እየሄድኩ ነው እያደርኩ ያለሁት እና ልብስም መቀየር ስለነበረብኝ አሁን የግድ ልብሶችን ለመውሰድ ወደ ቤት መጥቼን ያለሁት። ሰፈሮ ሰፈሮኝ ይህንን ቪዲዮ እየሰሩ ያሉት ስለዚህ፣ አሁን ቤት ሄጄ በሰላማዊ መንገድ ልብሴን ይዤ ለመውጣት ነው እኔ በቃ። ምክንያቱም ከማዶት ጋር እኔ በባለፈ የጠሯት ተነጋግረን እንድንግባባ ነው። ምክንያቱም እኔ ከሷ ደብቄ ምንም አይነት ነገር ማድረግ ስለማልፈልግ ነው ይህንን ሁሉ ነገር እየሞከርኩ ያለሁት እና አሁን ይዤ በሰላማዊ መንገድ ልብሴን ከሰጡኝ ይዤ መውጣት እፈልጋለሁኝ። የኔና የእሷን ችግር ፊት ለፊት ተነጋግረን በትልቅ ሰው ፊት እስክንፈታ ድረስ እኔ እንደዚህ እህቷ እየዛተችብኝ ሲጀምር በእህቷ አማካኝነት ከእሷ ጋር ምንም አይነት ንግግር ማድረግ አልፈልግም። ስለዚህ አሁን ይዤ በሰላማዊ መንገድ ልብሴን ይዤ ለመውጣት እሞክራለሁኝ። እኔ ሌላ ምንም እንትን አልፈልግም። የዚችን ልጅ ጉዳይ ላስተካክልና ከማዶት ጋር ያለውን ችግር ደግሞ ለመፍታት እሞክራለሁኝ ማለት ነው። ጋይስ እንግዲህ ለማንኛውም እስካሁን ወደ ቤት እንሂድና ያለውን ነገር ደግሞ ልብሴ ንዜ ሲወጣ ማሳያች ሚድ የልጅነት ፍቅር የአፍላነት ዝታ የአፍላነት ዝታ በልብ ቋጠሩት ኪዳና ይፈታ ኪዳና ይፈታ አብሯ ደግ እኩያ ባልንጀራ ማለት ባልንጀራ ማለት ጠገብ ሲሆነው እንዲህ የከፋለት እንዲህ የከፋለት አይ ከሰስ ጎዳነው ወሳጅ ነው። አይ ከሰስ ጎዳነው መላሽ ነው። ነያ ነያ ነያ አው ነያ ናፍቀሽኛልና አንድ አይነሽልያ የልጅነት ፍቅር ያፍላነት ዝታ ያፍላነት ዝታ በልቤ ቋጠሩት ኪዳና ይፈታ ኪዳና ይፈታ አብሯ ደግ ኩያ ባልንጀራ ማለት ባልንጀራ ማለት ካጠገብ ሲሆነው እንዲህ የከፋለት

እኔ ይኸውልሽ፣ ትላንትና እማይሆን ንግግሮችን ተናግረናል። ሰምተት ነው ሲጀመር ቤት ጋር ነው።

ይኸውልሽ፣ ምንም አታመጪም። እማመጣውን ያሳይሃለሁ። አንተ አሁን ሌላ ችግር ውስጥ ልክተት ነው ሰን ያመጣሽ አንቺ። ዝም በይ፣ እኔ ሲጀመር ከአንቺ ጋር መውራት አልፈለግም። ሲጀመር ስለ እኔ እና ስለ እሱ አንቺ ምን ይመለከትሻል? ምን ይመለከትሻል አንቺ? ይኸውልሽ፣ ሌላ ነገር ውስጥ አትክተትኝ። ይኸውልሽ፣ ነፂ። ቆይ አንቺ ማለት ነው ነገር ነች አንቺ። ተይ በእናትሽ፣ እኔ ሌላ ችግር ውስጥ አትክተትኝ።

ምንድነው? ተምናረው ሲጀመር ይኸው ይዘሽልኝ መጣሽ እኮ ይኸውልሽ። አንቺ ከእኔ ጋር ንገግር ስለማትፈልጊ እንከባበር። እኔ ሲጀመር ከአንቺ ጋር ነው ከአንቺ ጋር አንቺ እኛ ዝም ብለን ነው፣ ማንም ሴት ይዞ መምጣት ነው ማለት ነው። ሌላ ችግር አለብሽ ጀመር። ሌላ ችግር አለብሽ? ምንም ይኖርብኝ አትገባትም እዚህ ቤት ዛሬ። እስቲ እስቲ ቆይ

አታፍርም፣ አታፍርም ማለት ነው። ስራ ማፈር ነው ያለበት። አንቺ ነሽ እንጂ ማፈር ያለብሽ። ወጣት የሰው ቤት፣ ስለ እህቴ ናት እህቴ ስትጎዳ፣ ማለት አንተ ከፈለክ ቡቱቱን ይዛ ውልቅ ማለት ትችላለህ እንጂ ከዚህ ቤት እሷ ንቅንቅ አትልም። እሺ፣ ከእነ ልጇ እዚህ ቁጭ ነው። እዚህ ቤት ከገባህ አንተ፣ እኔ እሞታለሁ። ዛሬ ሌላ ሰበብ ውስጥ በእኔ ላይ እንደፈለካን፣ ሰው ደግሞ ቤተሰቦች ላይ በጣም እየታገስኩኝ፣ በጣም እያከበርኩኝ፣ ልብሱ ሰብስብለት። ልብስ ነው የፈለከው? ምን ፈልገህ ነው የመጣው? ድረሽልኝ በላት። እሷ ናታ የደወለችው ድረሽ ልመለለነገገረች ምንም አይነት ምንም ለከት የሚባል ነገር የለም። ማፈር የሚባል ነገር አልፈጠረም። ሲጀመር ይሄን ለ

ይኸውልሽ የምሬ ነው ምስራቅ፣ በዚህ ነገርሽ ማለት ነው በጣም ታዝኝበታለሽ። በጣም አንቺን ብትሆኚ ማለት ነው፣ ሲጀመር ይኸውልሽ ታዝኝበታለሽ። ሁላችሁም ነው የምታዝኑበት። ምሰባችን ይበሳል። ፍቅር አላግባባንም። ብዙ አመት ብኖርምኝ ያልተጣጣምን አንድ ላይ ነን እንጂ አብረን አይደለንም። ራስሽን በ